በአማራ ክልል በአገዛዝ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥልም። ከአብይ አህመድ በላይ እያረጋ ከበደ ታማኝ አገልጋይ እንደሆኑ የሚነገርላቸው የአድባብተና ዋና አዛዦች በብልጽግና ጀኔራሎች መታፈናቸው ተሰምቷል። ይህን ተከትሎም የአገዛዝ ጥምር ኃይል በሚል የሚጠሩት ቡድኖች እርስ በርሳቸው መታኩሳቸውን ወታደራዊ ምንጮች ለሰንሰለት ሚዲያ ገልጿል። ምንጮቹ አክለውም በርካታ የጥምር ጦር አባላት ለፋኖ እጅ ሰጥተዋል ብለዋል። የመከላከያ አዛዦችን ከባድ ፍራስ ውስጥ የከተተውን ጉዳይ በዝርዝር ይዘኗል። በስፋት ታደምጡታላችሁ። ፋኖ ኦሮሚያ ክልል ገብቷል በሚል የአማራ ሰዎችን የሰቆቃ ህይወት ለማራዘም አቅጣጫ ያስቀመጠው የሽመልስ አብዲሳ ቡድን በጉራጌ ማህበረሰብ ላይ ሰራዊት ማዝመቱ ሲነገርም፣ በርካታ የገዳ ኮማንዶም ወደ ጉራጌ ዞን ገብቷል የተባለው በዝርዝር የምንመለከተው ሌላኛው መረጃችን ነው። በአርበኛ ዘመነ ካሴ የሚመራው የፋኖ ሰራዊት ከባድ የተባለ ጀብድ መስራቱ ተገልጿል። የጎጃ ምድር ለአገዛዙ የማይደፈር ፍምሳት ያደረገው ፋኖም በወሎ ቀጠናም እንዲሁ የባለሽረጡ ክፍለ ጦር ፋኖ በሰሜን ወሎ ዞን ሀብሮ ወረዳ 03 ቀበሌ ልዩ ቦታውም ኮለቦና ጃርቶ በተባለው ቦታዎች ላይ በሶስት አቅጣጫ የመጣውን ያገዛዙን ቡድን ከባድ ኪሳራ እንዲያስተናግድ አድርገውታል ነው የተባለም። የዋርካው መሪ ወዳጆ ልጆች የሰሩትን ጀብድም በዝርዝር ይዝኗል። በስፋት ታደምጡታል ናቸው ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርቱ ያስደምጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ ክቡራን ቤተሰቦች እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሽር ሼር እንድታደርጉ በትሕትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም በአማራ ምድር ተጠናክሮ በቀጠለው የብልጽግና መንግስትና የፋኖ ኃይሎች ጦርነት ከመቼውም ጊዜ በላይ የአገዛዝ ቡድን አባላት አውደ ውጊያ ገና ሳይገቡም እጅ እየሰጡ መሆኑ ተገልጿል። የአብይ አህመድን ያገዛዝ ዘመን በመስዋዕትነትና አስቀጥለዋለን ብለውም የአማራ ምድርን ከረገጡት መካከልም ቁጥራቸው ጥቂት የማይባሉ እጃቸውን የሰጡ ሲሆን፣ አሻፈረኝ ያሉት ደግሞ ታጥቀው የገቡትን መሳሪያ ሳይቀርብ በማስረከብ ምርኮኛ የተደረጉ ናቸው። የሰራዊቱን የመዋጋት ሞራል መሞትና ፋኖ ኃይሎችን ወታደራዊ የበላይነት መውሰድ ተመልክቶም ከባድ ፍርሃት ውስጥ የወደቀው አገዛዙም በሰሞኑ የሰራዊት የደሞዝ ጭማሪና አዳዲስ ጫማን ልብስ ማደሉ ተገልጿል። ሁሉም እግረኛ ታጣቂም የእጅ ስልክ ከመጠቀም እንዲቆጠብ ያደረጉ አገዛዙም ሚዲያ ላይ የፋኖ ድሎች እየተላለፉ በመሆናቸው ቲክቶክ እና መሰል ሶሻል ሚዲያዎችን መጠቀም አይቻልም ማለቱን ተገልጿል። ይህ በእንዲህ እንዳለም ራስን ጥምር ጦር ብሎ የሚጠራው ቡድን እርስ በርሶ አለመተማመን ውስጥ ገብተዋል የተባለ ሲሆን እኛ አቅማችን ከመከላከያ ሰራዊት በላይ ነው ያሉም የአድማ ብተና አባላት ተደጋጋሚ የሆነም እርስ በርስ ተኩስ እየከፈቱ መሆናቸው ተገልጿል። ይህ ጉዳይ የተከሰተው አድማ ብተናና ሚልሻ አቅም የለውም በሚል ውጊያ ላይ አብረን አንሰለፍም የሚል የመከላከያ አዛዥ መፈጠሩን ምክንያት አድርጎ ሲሆን ሰራዊቱ ውጊያ መሃል ከጀርባቸው በመተኮዝ የአድማ ብተና አባላትን እየገደለ መሆኑም ተገልጿል። የመከላከያ አዛዦችን ቢሆን ወደ ፋኖ ሰራዊት እያሸፈቱ ነውእና ልባቸው ፋኖ ነው በሚል አድማ ብተና አዛዦችን እያፈኑ እያሰቃዩ የሚገኙ ሲሆን ከሰሞኑ የበቀል እርምጃ በሚመስል መልኩም አድማ ብተና አባላት ወደ መከላከያ ሰራዊት መተኮስ መጀመራቸው ጀነራሎችን ከባድ ፍርሃት ውስጥ ከቷቸዋል ሲሉ ወታደር ምንጮች ገልጸዋል። በሌላ በኩል ፋኖ ኦሮሚያ ክልል ገብቷል በሚል የአማራዎችን የስቃይ ህይወት ለማራዘም አቅጣጫ ያስቀመጠው የሽመልስ አብዲሳ ቡድን በጉራጌ ማህበረሰብ ላይ ሰራዊት ማዝመጡ ታውቋል። በወለጋ 40 ጎጎና ባርሲ አማራዎችን መግደል ማሳደድና ሀብት ንብረታቸውን መውረስ ህጋዊ ያደረገው የሽመልስ አብዲሳ ቡድን የኩራ ፋኖ ኑሮ ወረዳ ላይ ጥቃት እየከፈተ ነው በሚል ነው የገዳ ኮማንዶ የሚል ስም የሰጠው ግልገል ሸኔ ታጣቂ ወደ ጉራጌ ዞን ያዘመተውም ተብሏል። የመከላከያ ዩኒፎርም እንዲለብስ የተደረገው የነሽመልስ አብዲሳ ታጣቂ ቡድን መከላከያ ወደ አካባቢው ገብቷል በሚል ወጣቶችን እያፈሰም እየወሰደ መሆኑ ሲገለጽ፣ ፋኖ ናቸው በሚል የተገደሉ መኖራቸውንም የአካባቢ ምንጮች ለሰንሰለት ሚዲያ ገልጿል። ከጉራጌ ዞን በተጨማሪ በክልሉ የተለያዩ አካባቢዎች የአማራ ተወላጅ የክልሉ ነዋሪዎች ፋኖ ናቸውና ፋኖን ትደግፋላችሁ በሚል እየታፈኑ ወደማይታወቅ ቦታ የተወሰደ ነው የተባለ ሲሆን ከክልል ዞኖች አንዱ በሆነው የምሥራቅ ወለጋ ዞን ፋኖ ኦሮሚያ ክልል ገብቷል በሚል የክልሉ ታጣቂ ቡድን በተቀናጀ መልኩ በነዋሪዎች ላይ ጥቃት ከፍተዋል። ምን በአማራ ክልል ደራ ወረዳ አውራ ጎዳና ቀብሌም ተመሳይ የሽመልስ አብዲሳ ኮማንዶ እንዲሰማራም የተደረገ ሲሆን የፋኖ ታጣቂዎችን አቅም መቋቋሚያ ኃይል በሚል የሽመልስ አብዲሳ ታጣቂም ወጣቶችን ወደ አዋሽ 40 እያፈሰ በመውሰድ ላይ መሆኑን የመረጃ ምንጮች ገልጸዋል። የኦሮሚያን ታጣቂ ቡድን ወደ አማራ ክልል ገብቶ ጣልቃ እንዲገባ ፈቃድ የሰጠው አረጋ ከበደም የከሚሴ ዞንን ወደ ኦሮሚያ ክልል እንዲጠቃለል ተጠይቆ ተስማምቷል የተባለ ሲሆን ወሎ የኦሮሞ ነው የሚለውን የነሺ መልስ አብዲስ አንቅዮት ለማሳካት ይህ ተስማሙ ያረጋ ከበደ ቡድን ዞኑን ማስተዳደር የማይችልበት ደረጃም ደርሷል። የተባሉም ከዓመት በፊት የማንም ወፍዘራሽ ፈላሳም ወሎን ከአማራ መነጠል አይችልም ይችላል በሚል ንግግሩ ጥርስ ተነክሶበት የነበረውን ዮሐንስ ባያለውን አስሮ እያሰቃይ ያለው ቡድኖም የአማራ ልዩ ዞኖችን ከአማራ ክልል መስተዳድር ውስጥ እያደረጋቸው እንደሚገኝም ምንጮች ገልጿል። በአማራ ሕዝብ ክብረ ውስና ድንበር ላይ ድርድር የማያውቀው ፋኖ ነው። የአማራ ሕዝብን አጽመር እስቶችን ለማስከበር የሚያስችል እንቅስቃሴ ላይ እንደሚገኝ ተመላክቷል። በሌላ በኩል የባለሽርጡ ክፍለ ጦር ታላቅ ድል መጎናጸፉን አስታወቀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ የምስራቅ አማራ ኮራንድ የባላሽ ሮጦ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ 03 ቀበሌ ልዩ ቦታው ከብልና ጃሩታ በተባሉ ቦታዎች ላይ በሶስት አቅጣጫ የመጣውን ያገዙን ሰራዊት ሙትና ቁስለኛ በማድረግ በድል መልሶታል ተብሏል። በብሪት እና ተቢት ተሞልቶ የመጣው ያገዙ ሰራዊት በአብሮ ወረዳ ከቢስቲማ ወደ ኮለቦም ከጊራና ወደ ፋጅ እንዲሁም ከጣጣይቴ ወደ አብሮ በሶስት ጀራል መድፍ እና በአንድ ዙ 23 ታጅቦ የባለሽሩጡ ክፍለ ጦርን ለማጥቃት እና የክፍለ ጦሩን ነባር ይዞታዎችን ወረራ ለማድረግ የመጣውን የስርዓቱን ዘረፈች ሰራዊት በመደምሰስ በማኩሰል እንዲሁም በመብታተን ያገዙት ኃይል አስቦት የመጣውን የጥፋት እቅድ ቅጅት በማድረግ እና በስርዓቱ ሰራዊት ላይ ከፍተኛ ሰቦ እና ቁሳዊ ክሰራ በማድረስ ታላቅ ድልን ተጎና ጽፏል ሲልም የእፋኑ ቃል አቀባዩ ገልጿል። ቃል አቀባዩ አክሎም ትናንት ጥቅምት 23 2018 ዓ ም ከበረንዳ ከቀን ሰራተኛ ከፑል ቤትና ጎዳናዎች በግዳጅ እየሰበሰበም የ15 ቀን ለብለብ ስልጠና በመስጠት መለዩ አልብሶ ያለምንም ወታደራዊ እውቀት አማራ ጠልነትን አላብሶ አማራን በዘፈቀደ ከባድ መሳሪያ እየተኮሱ ነም ያገኙትንም እየገደሉ ንብረቱን እየዘረፉና ና እያቃጥሉ እንዲሁም ሴቶችን እንዲደፍር ተልእኮ ስጦት በማዕበል የመጣውን የስርዓቱ ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ ሞትና ቁስለኛ ማድረግ ችለናል ብሏል። ከንግ አቶ ስሮስታስ ከቅኑ 11 ሰዓት ከ30 ድረስ በቆየ ወደ ውጊያናም አሁን እንደቀጠለ ባለው ትንቅንቅ የአገዙ ሰራዊት በርካታ ሞትና ቁስነኛ እንዲሆን የተገደደ ሲሆን ሰራዊቱ የሞራል ውድቀት የቁስ ክስረት እንዲደርስበት ማድረግ ተችሏል የተባለው። በሌላ ምርጃችን ችን በህሊና እስረኞች ላይ የሚፈጸመው ሂሳባዊና የጥላቻ ድርጊት በአስቸኳይ እንዲቆም ጥሪ ቀረበ። ይህ በምስሉ የሚታየው ግለሰብ ኢንስፔክተር ድሪባ ሰንብቶ ይባላል። የቅሊንጦ ማረሚያ ቤት የጥበቃና ደህንነት ክፍል ኃላፊ ሲሆን ለዓመታት ያለፍትህ ታስረው በሚገኙ ወንድም እህቶች ላይ ኢሰብአዊ ድርጊት በመፈጸም ላይ እንደሚገኝም ምንጮች ገልጿል። ግለሰቡ በፍርድ ቤት ክስ ተመስርቶበት የሚገኝና በሂደት ላይ ያለ ቢሆንም በማን አለብኝነት በህገወጥና የጥላቻ ተግባሩ ገፍቶበታል የተባለ ሲሆን የክስ ሂደቱ እስከሚጠናቀቅ በችሎቱ ከድርጊቱ እንዲቆጠብና ከጠበቃና ከቤተሰብ ጋር መገናኘትን ጨምሮም የከለከላቸውን መብቶቻቸውን እንዲያከብር ብሎም ድብና ድብደባ እንዳይፈጽም የተነገረው ሆኖ ሳለም ትዕዛዙን ለመፈጸም ግን ፈቃደኛ ለመሆኑን ከስፍራው የደረሰ መረጃ ያሳያል። በህሊና እስረኞች ላይ ስድብና ዛቻ ከመፈጸም ባሻገር ከዚህ በፊት በመሪ ጌታ በላይ አዳሙ ላይ ድብደባ መፈጸሙም ተመላክቷል። ዘናም አማራ ምን ታመጣ አለ ብሎ በድፍረት የሚናገረው ይሰው የታሳሪ ቤተሰቦችን ለጥየቃ ሲሄዱ ማንገላታትና መሳደብን ጨምሮም በርካታ የሰብአዊ መብት ጥሰቶችን እየፈጸመ እንደሚገኝ ሚዲያችን ከቀረበው ክስ መረዳት ችሏል። ችሎቱ ጥቅምት 17 2018 ዓ.ም ምረት ግለሰቡን እንዲቀር በማድረግ ክሱን መመልከት የጀመረ ሲሆን ለመጪው ጥቅምት 26 ተለዋጭ ቀጠሮ መስጠቱም ታውቋል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም በቀጣይ በሌሎ ዜናዎች እንዲሁም ጥቆመው እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።